"ኢየሱስ ነው ያከበረኝ፣ ጌታዬ ነው ከትቢያ ላይ ያነሳኝ። በረከት አደራ ወይም በረከት ገበሬዋ በዱባይ በተካሄደው የአፍሪካ ስራ ፈጣሪ ሴቶች ሽልማት ተሸለመች። ከሽልማቱ በኋላም ኢየሱስ ነው ያከበረኝ፣ ጌታዬ ነው ከትቢያ ላይ ያነሳኝ፣ ዝም አልልም ገና፣ ለክብሩ ይቆማለሁ፣ ያከበረኝን ጌታ አከብረዋለሁ ብላለች። እንግዲህ በረከት ገበሬዋ ላይ የተለያዩ ሀሜቶች ከዚህ በፊት ስነሱ ነበረ። እንግዲህ እሷ በአደባባይ ማንን እንደምታመልክ የማን ልጅ እንደሆነችም እንደገለጸችም ነው እሷ ኢየሱስ እንዳከበራትም ነው ምስክርነት የሰጠችው። ብዙ ሰዎች እንግዲህ ከጥልቁ ዓለም ነው በማለት በተሳሳተ መንገድ ሲገልጿት ነበረ፣ በጣም በሚያሳዝን ሁኔታ። ምክንያቱም ከጥልቁ ዓለም ከሆነ ቃል እንደገቡት መሰረት ለጥልቁ ዓለም ማሳየት የሚገባቸውን መናገር የሚገባቸውን በአደባባይ ወጥቶ ይናገራሉ። ደግሞም ስለ ኢየሱስ መመስከር ከጀመሩ አበቃላቸው። ስጀመርም ማለትም ነው ከጥልቁ ዓለም ቃል የገቡት ኢየሱስ ወይም ጌታችን ኢየሱስ ክርስቶስ ማለት ስጀምሩም ነው ወደ አሁኑ ምሸኙት ወይም ገደሉት በማለትም ነው በርካቶችም የገለጹት ከዚህ በፊት እንግዲህ ታዋቂው እና ተወዳጁ የዓለም አቀፍ ዘፋኝ ማይክል ጃክሰን ለምን በማን እጅ እንደሞተን በርካቶች አንዳንድ መረጃዎች ስነሱም ነበረ ማለትም ነው እንግዲህ በረከት ገበሬዋ የማን ልጅ እንደሆነች በአደባባይ እንዲያስመሰክረችበት ሁኔታም ነው እንግዲህ ሀሳቦች ስነሱ የምስተዋሉት ሚኪ ነኝ ከሚኪ ታቦርንፎ በረከት ገበሬዋ በዱባይ የተናገረችውን ስለ ኢየሱስ በሽልማት መርሀ ገብር ላይ የገለጸችውን ነው ለእናንተ ጀላቸው መጣሁት ይህንን ቻናል ሰብስክራ በማድረግ ቤተሰብ ነው። ሰላም ቆዩልኝ።